ከሞት ወደ ህይወት መጥተዋል። እስራኤል ገደልኳቸው ያለቻቸው ሶስት የኢራን ከፍተኛም የጦር አመራሮችና አዛዦች በህይወት መገኘታቸው ተሰምቷል። እነዚህ ሶስት ከፍተኛ የኢራን ወታደራዊ መሪዎች የታዩ ትናንትና በቴህራን አመሻሹን በተደረገው የድል ሰልፍ ላይ ነበረ። ከነዚህ መካከል የመከላከያ ሚኒስትር ብርጋዴር ጀነራል አዚዝ ናስር ዛዴህ ይገኛሉ። በተጨማሪነትም የኢራን አብዮታዊ ጥበቃ ጓድ የሆነው የቅዱስ ኃይል አዛዥ ብርጋዲየር ጀነራል እስማኤል ቃኒ በምስል ከታዩት መካከል ተጠቃሽ ናቸው። የጠቅላይ መሪው አያቶ አሊ ኬማኒ አማካሪ አድሚራል አሊ ሻምካኒም በህይወት መገኘታቸው ተሰምቷል። የኢራን መገናኛ ብዙሀንም እነዚህን ቪዲዮዎች እያጋሩ ይገኛሉ። እስራኤል ተዋርዶ ማንም አልደፈረንም ሀያል ሀያልነን ብሎ የተነሱትን በራሳቸው እጅ የሰሩትን አጽዶ ተሸንፎ ወደ ቤታቸው መመለሱን ነውና፣ ተከታተሉ። ጀኔራል ኢስማኤል ቃኒ በድንገት ትናንት ምሽቱን በህዝብ መሃል በአደባባይ መከሰታቸው ተሰማም። ጀኔራል ቃኒ ትናንት ምሽት በኢራን ዋና ከተማ ቴራን በተከሄደውና የድልባል ተብሎ በተሰየመው ስነ ላይ በመገኘት በህይወት መኖራቸውን በተግባር አሳይተዋል። የጀኔራሉ በህዝብ ፊት መታየትም እስራኤል ባደረሰችው ጥቃት በሰማዕትነት አልፈዋል በሚል በተለይም በአለም አቀፍ መገናኛ ብዙሃንና በማህበራዊ ሚዲያ ሲሰራጭ የነበረውን መረጃና ግምት ሙሉ በሙሉ ውድቅ ያደረገ ሆኗል። ይህ ክስተት ለኢራን መንግስት እንደ ትልቅ የሞራልና የፕሮፖጋንዳ ድል ተደርጎ የተወሰደም ሲሆን ቁልፍ ወታደራዊ አመራሯ ምንም እንዳልተነካና በሙሉ አቅሙ የሠራ መሆኑን ለማሳየት የተጠቀመችበት ግልጽ መልእክት እንደሆነም ይገመታል። ጄኔራል እስማኤል ቃኒም እንደ አውሮፓውያኑ አቆጣጠር በ2020 በአሜሪካ የድሮን ጥቃት የተገደሉትን ዝነኛውን ጄኔራል ቃሲም ሱለይማንን የተኩም የቅዱስ ኃይል መሪ መሆናቸው ይታወሳል። የጄኔራሉ በድንገት መታየትም በኢራንና በእስራኤል መካከል ያለው የሻከረ ግንኙነትና የስነ ልቦና ጦርነት አሁንም በከፍተኛ ሁኔታ መቀጠሉን በግልጽ ያመላክታል ተብሏል።